እሺ እኔ ከሰዓት ተፈታኝ ነበርኩኝ ጥቁር አንበሳ ካምፓስ ማለት ነው። ላይብራሪ ላይ ሶስተኛ ፎቅ እና ከመጀመሪያው ስንገባ ሰባት ተኩል ነበረ የጀመሩት ባሉት ሰዓት አይደለም። አንደኛ የጀመሩት ሁለተኛ ላይ ደግሞ ይሄ ሳይንቲፊክ ካልኩሌሽን አይቻልም የተባለው እኔም ሌሎችም ይዘን የገባ ነው። ሳይንቲፊክ ካልኩሌሽን ነው ኖርማልም ይዘው የገባለ ግን ምንም ማተራ ያደረግም ማለት ነው። ወደ መፈተኛ ጣቢያችን ወደ መፈተኛ ክፍላችን ከገባን በኋላ ፓስወርድ እዛው ይነገራቸዋል። ኢሜይል አልተጠየቅንም። የመጀመሪያ አድሚሽን ነምበራችንን ከዛ በላይ እነሱ የሚሰጡንን እነሱ የሚሰጠኑን ፓስወርድ አድጋን ነው የገባ ነው። ከዛ በኋላ ባክግራውንድ ሂስትሪ የሚለውን የእናት ስራ የአባት ስራ ከዛ የት እንደተወለድን እናትና አባቶቻችን ምን እንደሚሰሩ ከዛ የተማር ነው ሰከንዳሪና ፕራይማሪ ላይ አዲስ አበባ ከሆነ አዲስ አበባ ካሉን ደግሞ ሌላ ሪጅን ብለን ሞላና ባክግራውንድ ሂስትሪያችን እንደዛ ካስተካከልን በኋላ ነው ወደ ፈተና የገባ ነው። ወደ ፈተናው ስንገባ እንግሊሽ ሀምሳ አምስት ጥያቄ ነው። ከዛ አንድ ሰዓት ይሰጣል። ሁለተኛው ደግሞ ማትስ ነው። የማትስ ሴክሽኑ አንድ ሰዓት ተኩል ማለት ነው አጠቃላይ ሁለት ሰዓት ተኩል ነው። ማወቅ ያለባችሁ እዚህ ጋር ከእንግሊሽ ልክ አንድ ሰዓት ከሞላ በኋላ ጨረሳችሁም አልጨረሳችሁም ወደ ሰከንድ ወደ ማትስ ይገባል ማለት ነው። ስለዚህ አንዴ ከቀየረ በኋላ እንግሊሽ ተመልሳችሁ ቼክ ማድረግም ማስተካከልም አትችሉም። ሁለተኛ ደግሞ እንግሊሽና ማትስ ከጨረሳችሁ በኋላ ሰሚት ከተደረገ በኋላ ምንም ነገር ማስተካከል አይቻልም ሌላው ደግሞ ሰሚት ብላችሁ ከጨረሳችሁ በኋላ እዛው ቶታሉን ይናገራል ውጤታችሁን እዛው ላይ ይናገራል እንግሊሽ ከ55 ያመጣችሁን እዛ ጋ ይናገራል ከዛ ማትስ ደግሞ ከ45 ያመጣችሁን ይናገር እና ቶታሉን ደምሮ ከስር ያስቀመጥላቸዋል ወደ ፈተናው ስመጣ እንግሊሽ ሶስት ፓሴጅ ነበርኛ የተፈተ ነው በጣም ፓሴጅ አለው ታይም አይበቃም በጣም ትንሽ ጊዜ ነው። አንድ ሰዓቱ ቶሎ ነው የሚያልቀው፣ እና ፓሴጁ ላይ ብዙ ትኩረት እንዳታረጉ፣ ሌሎች ላይ ጥያቄዎች ላይ ትኩረት አድርጉ። ሶስት ፓሴጅ ነበረ። እያንዳንዱ ጥያቄ ያለው ፓሴጅ በጣም ብዙ ነው፣ ጊዜ በጣም ይፈጃል፣ እና ታይማችሁ እንዴት ማኔጅ ማድረግ እንዳለባችሁ እወቁ። ከዛ ቀጣይ ደግሞ እንግሊሽ ፓርት ላይ ግራመር ጥያቄ ያለም እንዳልኳችሁ ፓሴጅ እና ከፓሴጅ የሚወጡ ጥያቄዎች ከዛ የፓንክቹዋሊቲ ስህተት ያለባቸውን ከዛ በኋላ ፓንክቹዋሊቲ ስህተት ያለባቸውን እና ሚኒንግ ላይ በጣም ብዙ ያለው ደግሞ የሚኒንግ ስህተት ያለባቸው የቱ ነው የሚለውን መጥቷል። ወደ ማትስ ስንገባ ማትስ ብዙ ያለው ሊኒር ኢኩዌሽን ነው። ሊኒር ኢኩዌሽን በጣም ብዙ አለው፣ ሶልቭ እንዴት እንደምናደርግ። ከዛ በኋላ አንድ ሞድ ጥያቄ መጥቷል። ምናልባት እናንተ ጋር ላይ ሆን ይችላል። የኛው ቡክሌቱ ነው። ሌላ ደግሞ የእድሜ ጥያቄ በብዛት የመጣው የእድሜ ጥያቄ ነው እና አናሎጂ ፓርት ላይ በደንብ ፎከስ አድርጋችሁ በተለይ ደግሞ ሊኒየር ኢኩዌሽን ማትስ ላይ እና የእድሜ ነገሮችን ብትሰሩ ሞር አሪፍ ታገኛላችሁ። እዛ ውጤት መጨረሻ ላይ ይናገራል ማለት ነው።